በዛ ላይ አሁን የምነግር ነገር በጣም አስፈላጊ ነው። ምንድን ነው እሱ? ስማኝ ቤሉል፣ አሁን ጠንክረ ምቆምበት ጊዜ ደርሷል። እንዴት ማለት አልገባኝም? ምን መሰለ፣ ሄለንን በጣም እንደምትወዳትና እንደምታከብራ ታውቃለሁ። ቢሆንም ግን ከዛሬ ጀምሮ ድርጅቱንም ሆነ ያለውን ንብረት ማስተዳደር የአንተ ኃላፊነት እንጂ እሱ አይደለም። ለምን ሲባል አጎቴ ቆይሷን እንደዚህ የጠላበት ትልቁ ምክንያት ምንድን ነው? ምን አረገች? እዛ ላይ እንደዚህ አዝናያያት እኔ አላዘነችም አላልኩም። ግን ደግሞ አንተ ብቸኛ አባት ወራሽ ነህ። አሁን የምትኖሩበትን ቤት ለእህቴ ትሰጣት የእሷን ደስታ ፈልጌ እንጂ እሷ በሌለችበት ማንም እንደፈለገ እንዲሆንበት አይደለም። ቆይ አሁን ስለ ሀብትና ስለ ንብረት የምናስብበት ጊዜ ነው? አባቴን የገደሉት ሰዎች እኮ በነፃነት እየተንቀሳቀሱ እንዴት ስለ እንደዚህ አይነት ነገር ታወራለህ? እኔ አባትህን ገዳይ መፈለግ የለብህም አላልኩም። ግን ደግሞ ይህንንም ነገር ችላ ማለት የለብህም። ምንድን ነው? በጣም ደክሞሻል። ምግብ መብላት አለብሽ። ለእኔ ስቲ እባክሽን ነው። እምቢ ምን ይሻልሻል? አስቸጋሪ ምን ማለት ነው? ጤነኛ ቦን ማለት አሞሻል? አይ አላመመኝም። ያው ከአቅም በላይ መጨነቅ በሽታ ነው ብዬ ነው።

ቤሎን አጎቱን አግንቶት እንግዲህ እናቱ እንዲጠነቀቃት እና ድርጅትን ማስተዳደር እንዳለበት የአባቱ ብቸኛ ወራሽ እንደሆነ አጎቱ ያስጠነቅቀዋል። አሁን በዚህ ሰዓት ይህን ማሰብ ተገቢ ነው ወይ ሲል አጎትን አጎቱን ጠይቆት ነበር። አጎቱ ግን አዎ፣ ይህን ማድረግ አለብህ። እንደምትወዳት እንደምታከብራት አውቃለሁ፣ ግን ደግሞ ይህን ማድረግ አለብህ። በጣም ስለምወድ ነው ይህን የምነግርህ። እናም ድርጅቱን ማንቀሳቀስ አለብህ እንደውም አንተ እዛ ቤት ራሱ ቢወጡ ደስታዬ ነው፣ ግን አንተን ስለምወድ ሲልም ስለ እሱን ስለሚወዱና የአባቱ እንግዲህ ፈልጎ እንደሚያገኝ ዝም እንዳላለም ይነግረዋል። እና ወዴት ነው ሲልም አይ የሚሄድበት ትንሽ ማደርገው ነገር አለ ሲልም ይሰናበተዋል። ኤልሹ ምን ሆነሻል ሲልም አዶን ይጠይቃታል። አይ ምንም የኔ አባት ያንተ አባት ሙቷል። ግን በዚህ ሰዓት ስለ ሴት ማሰበ ለምንድን ነው ስትልም ትጠይቀዋለች። እንደዚህም ሆኔ እኮ አላዘንኩም ማለት አይደለም ደግሞ ማድፍ አልተቀመጡም እያፈላለኩ ነው ሲለም ይነግራታል። እናንተ ትሸወዱላት ሆን ብላ ነው የምትቅለሰለሰው። ስትልም ኤልሾ እንቅጥፍ ተንኮሏን ተወረዋለች ለአዶኔ ማለት ነው። ስለዚህ እንግዲህ ምንም አትበኝ ሲልም ትንላታል። አትሆንም ስትልም እሷ ደጋግማ ትነግረዋለች። እንደዚህ መናደድ ጥሩ አይደለም፣ አትናደጅ። ለማንኛውም ረጋቤ፣ ወደድኋት ምንም ማድረግ አልችልም ሲልም ትንላታል። እሷም ወደድኋት ሲል ይህን ቃል ሁለተኛ እንዳትደግምብኝ ስትልም ታስጠነቅቀዋለች። ይልሱ እሱም ቅፍ አድርጎ ለማረጋጋት ይሞክራል። እራሴን የት ምን አይነት ችግር ውስጥ ነው የከተትኩት? ሲልም እንግዲህ ኤልሹን እያሻሸ ለማረጋጋት ይሞክራል። መሲም ኑኑ ክላስ ገብታ ኑኑ የተነሽ ምግብ አምጥት ችልሻለሁ ኑኑ ኑኑ ስትለንና ለነሳ ስትል ግልጥ አርጋ ስታይ ትራስ ነው። እናም ደንግጣ ወደ ውጭ እየሮጥሽ ትወጣለች። ኑኑ ተሸፋፍና ለማብለጥ ስትሞክር እንግዲህ ሎ መንገድ ላይ ያገኛት ኑኑ

እጭ በየጊዜው ምንድነው የምትጠፋ? እሷ ደግሞ አይ እኔ እየቀለድን አይደለም፣ የምሬን ነው እንጠፍታለን ስትላትም፣ እህትነቱ ላንቺ ነው እንጂ ለእኔ አይደለም፣ ወጥቼ መፈለግ ተቸው ያለ ስትላት፣ በሩ በድንገት እንኳኳ፣ ና የአፌክ ይገባል። መነጋገር እንችላለን ሲላት፣ ለምንድን ነው የምንነጋገረው ሲላትም፣ እንግዲህ ወደ ውስጥ ገብቷል። ጋሽ የሞተው በአንቺ ምክንያት ነው፣ ሁሉን ነገር አውቃለሁ እያለችም፣ መሲ ብቻዋን እያወራች ነው ያ ቤት እንግዲህ ወደ ውስጥ ይዘው ትገባና ስለምንድነው የምትናገረው? ህዝብ ቤት ምን ልትሰራ መጣ? ስትልም ትጠይቀዋለች። ቢሎንም ነገር ምን እንደሆነች ይጠይቃታል። እሷም ለምንድነው የሁሉ ነገር በእኔ ላይ የሚሆነው ለምን? ስትልም ምንድን ነው የሆንሽ? እንዳግዘሽ ፍቀጅልኝ፣ የሆንሽውን ነገር ንገሪ ሲላትም እሷ ግን ለመናገርም አልፈቀደችም። ምንም አልሆነም ትላለች። ለምንድን ነው እንደዚህ የምትሆን? እንድሽኔ ቆረጥሽ ጊዜ እኮ የጣፍሽ ወረቀት አይቼዋለሁ ይላታል። እንዴ ለምን አየህ ስትለውም እንድታይ መስሎኝ ጽፈሽ ያስቀመጥሽ ይላታ። አይ አንተ እንድታይ አልነበረም ስትልም ትናንትና አየሁት አየሁት። እኔ እኮ ስለምታሳዝንኝ ነው ላግዝሽ የምሞክረው። ለምንድ ነው ለምንድን ነው ማሳዘነ ስትለውም

ግን ራሴን ለማጥፋት አልሞከርኩም እያለም ጠንክሬ ለመቆም እየሞከርኩ ነው እያለም እሱ እንትን ይላታል። ያንተና የኔ በጣም ይለያያል፣ ስለ እኔ ምንም የምታውቀው ነገር የለም እያለች እንትን ትለዋለች። እንደ ካባ ከበሽ ፍቃድ ላይ ስላትም አንተ ከኔ መረቅ አለበት ስትል ኑኑት ትነግረዋለች። ለምን ስላት መንገድ ያ ቤትም እንግዲህ ከዚህ ቤት ጌኔና የእህቴ ድርሻ አሁንም ድረስ አገኛለሁ እያለ ሎሊትን ይጠይቃታል። ሌሊትም እንግዲህ የቶማስ ባለቤት እኔ እንጂ አንተ አደለህም፣ ስትልም ትጠይቀዋለች። ድርሻ አለኝ አሁንም ድረስ ለእኔ ድርሻ አለኝ፣ እሱን ካላምሽ ደግሞ በአካል ማረጋገጥ እችላለሁ ሲልም እንትን ይላታል። እሷም እንግዲያስ ሞክረው ስትልም ከማውራት ይልቅ በቃ አድርገው ስትልም ትጠይቀዋለች እናም የሆነ ወረቀት አምጥቶ ያሳያታል ወረቀቱን ወረቀቱንም ማየት እንግዲህ ይሄ ምንም ማለት ነው እዚህ ቤተሰብ የሆነ ነገር እስኪፈጠር እየጠበቅ ነበር ማለት ነው እያለችም ጥያቄዋን ትጠይቃለች እና አሁን ምንድን ነው ምትፈልግም ስትል ትጠይቃለች አሁን ቤቱን አልፈልግም ድርጅት ውስጥ ነው ምፈልግ ሲልም ጧብላ ትስቀበትነት እና ይህንን ነገር ቤሎም ቢሰማ ምን እንደሚል ታውቃለህ እንዲህ ብላም ትጠይቀዋለች

ለፊት ከመሲቃ ሲቃይ ይጋጭና አይተሽ አትሄጂም፣ እንዲህ አንተ ሳይታቴጅም እየተባሉ ሲከራከሩ ከዛም፣ እንዲሁም ማውራት ያለብን ይመስለኛል ብሎ ወደ ሶፋ ጎትቶ ይወስዳትና ለቶማስ ቴክስቱን አንቺ እንደላክሽለት አውቃለሁ ሲል ይጠይቃታል። ምን ማለት ነው እኔ አይደለሁም ስትለም ይ አንቺ እጅ ጽሁፍ ነው ሲል ይጠይቃታል። እና ለምናል ተናገርም ስትለው በቀል እስር ቤት ገብቶ ምናምን አይደለም እኔ የምፈልገው የሚወደውን ሰው በማሳጣት ነው ሲልም እንግዲህ ይነግራታል። ዘመድ ነው ወይስ ምንድን ነው? እስከዛ ደርስ ሳይናገር እያለች መሲም እንግዲህ በውስጧ ታወራለች። ኤልሹ ጓደኛ መጣ ሶፋ ላይ ቁጭ ስትል ተነሻ እንጂ እያወራ እንደሆነ አይታየሽም? እንዲ ብሎም እሱ ያባረራታል። እሷም ወደ ውስጥ ትገባለች። መሲም ሶፋ ላይ ቁጭ ብላ ሳለ ትይ ተመጣበታለች። መሲ ስትልም ብድግ ብላ ደንግጣ ትነሳለች። ቁጭ በይ ገና ወርተና አልጨረስም ሲል አትጥሷም ያን አንቺነ እንዴ ስትላትም ተነስታለች። እናም ለሰራተኞችሽ ጊዜ ስጫቸው ነጣን ስጫቸው እንጂ ምንድን ነው እንደውም ተመችተኛለች ሲልም ይጠይቃታል። እኔም እንደውም እሷን እራስ ሳስባት ሳልመቻት አልቀርም ሲል እንትን ይላታል። ነነንም እንግዲህ በጣም አስናንቶ ምን ብሎ አሁን ደስ አለሽ እንዴ ሲለም ወይሉን በጣም ደስ ብሎ ለምንድን ነው በዚህ ሁኔታ ላይ እኔ የምተንከባከብ ስትለውም፣ እንትን እሱን ታውቂ ያለሽ ይላታል። ምክንያቱም አንድ ቤት ስለምንኖር ነዋ ስትልም፣ ራሱ ጠይቀሽ እራስሽ መመለስ ጀመርሽ እንደ ይላታል። እና አሁን ላይ ምንድን ነው የምትፈለጊ ሲላትም፣ ጤነኛ መሆንና እናቴን ከሰው ቤት አውጥቼ ለራሷ ቤት ማኖር ስትልም ትትላል። ምን ሆነሻን አሙሻ እንደ ሲልም ጠይቃታል። ኑያተም እንግዲህ እሷን ሌባ ለማስባል የኑኒያትን ኑኒያት፣ ማለትም ኤልሹ እቃ ሰርቃ ኑኒያት ቦርሳ አስቀምጣለች ማለት ነው። አሁን ምትሆን ይሆን አይሻለሁ። ሌባ ሌባ እየተባለ ስምሽን አጠፋዋለሁ እያለችም የእናቷን እቃ ወስዳ ከኑኒያት ቦርሳ አስገብታለች ማለት ነው። የሚቀጥለው ምን ይሆን? አሁንስ በጣም ክፋቷ በዛ። የኑርኒያትን ስቃይ አበዛችባት። በጣም አበዛችው የምር እና ወዲሁ ሰዎች ቀጣይ ክፍል የምናመጣላችሁ ይሆናል። ለነበረ ቆይታ መልካም ጊዜ።